ሶስተኛው የአለም ጦርነት የፊታችን ቅዳሜ ይለይለታል። ሀያላኑ መጀመሪያ ይህ ወሬ ከየት መጣ ብለን እንጠይቃለን። በአለም ዙሪያ ያሉ ሚዲያዎች ከማህበራዊ ሚዲያ እስከ ዋና ዋና የዜና አውታሮች ይህንን መልእክት እያናፈሱት ነው። አንዳንዶች ይህ የመጣው ከፖለቲካ ውጥረቶች፣ እንደ ሩሲያ ዩክሬን ግጭት፣ የቻይና ታይዋን መጋጨት፣ ወይም በምዕራቡ አለምና በምስራቁ አለም መካከል እየጨመረ ካለው ተቃውሞ ነው ይላሉ። ሌሎች ደግሞ ይህ የተቀነባበረ ትርኢት ነው፣ ሰዎችን ለመቆጣጠርና ለማስፈራራት የተዘጋጀ ሊሆን ይችላል ባይ ናቸው። እስካሁን የተረጋገጠ ማስረጃ የለም የሚሉም አሉም። ነገር ግን ይህ ወሬ በየቦታው እንደ ቫይረስ እየተሰራጨ ነው። ለመሆኑ እናንተ በዚህ ጉዳይ ምን ትላላችሁ? ሶስተኛው የዓለም ጦርነት የፊታችን ቅዳሜ ይለይለታል። ዶናልድ ትራምፕ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ መተናን። ይህ መረጃ መላው ዓለምን ያነቃነቀ የኢንተርኔቱን የዓለም ሪከርድ የሰበረ ነው እየተባለለት ነው። እንግዲህ ትላንት ከትናንት በስቲያ በትራምፕና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተደረጉ ቆይታዎች ነበሩና በርካታ ሰዎችም ይህንን ከፍተኛ ውይይት አይተውታል ማለት ነው። በዚህ ወቅት አንዳንድ መግለጫዎች እየወጡ ነበረ። ሁሉም ነገር ቅዳሜ ይለያል የሚል መልእክት ተነግሯል በነዚህ ውይይቶች መካከል ማለት ነው። ይህ እንግዲህ ምናልባትም በመካከለኛው ምስራቅ በተለይ ደግሞ ከኢራን ወይም ደግሞ ከሌሎች ጉዳዮች ጋር ያለውን ውጥረት በማመላከት ሊሆን ይችላል። ቆይታው እንግዲህ ተስፋ ና ድፍረት እንዲሁም ትልቅ የሆኑ ውሳኔዎችን የሚናገር ነበረ በሁለቱ የሀያላን ሀገራት መሪዎች መካከል የተደረገው ቆይታ ማለት ነው። ሁለቱ የሀያላን ሀገራት መሪዎች ዶናልድ ትራምፕ እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል እንግዲህ በግልጽ የጋራ ግባቸውን ለማሳካት ተነሳስተዋል። ይህ ነው ከውይይታቸውን የምንረዳው። እንግዲህ ይህ ቆይታ የዓለም መድረክ ላይ ትኩረትን ይሳበ በሚስጥር ሽፋን ደግሞ እየተጠቀለለ ሆኖ ተገኝቷል። እና ቅዳሜ መላው ዓለም በጉጉት እንዲጠብቅ ያደረገ ክስተት ነው ማለት ነው። ይሄንን ክስተት እንግዲህ እናንተ እንዴት እንደምትመለከቱት በኮመንት መስጫው ላይ ታጋሩናላችሁ። እኛ ግን ዘለቅ ብለን ይህ ነገር ምን ሊያመጣብን ይችላል ኢትዮጵያችን እንግዲህ አንዷ የጥቃቱ ሰለባ ነው የምትሆነው የምርም የሶስተኛው የአለም ጦርነት የሚከሰት ከሆነ ማለት ነው። ስለዚህ እነዚህን ጉዳዮች በጥልቀት እንፈትሻቸዋለን። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናችሁ እኛን ተቀላቀሉ ስንል ባክብሮት ነው ምንጋብዛችሁ እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዘለቁ። መረጃውን ካክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። እንደምታተርፉበት እምነቴ ነው። እስከመጨረሻው አብራችሁን ዘለቁ። ይህን ርዕሰ ጉዳይ በዚች ሁለት ቀን ሰምታችሁት ሊሆን ይችላል። ሶስተኛው የዓለም ጦርነት ቅዳሜ ሊጀመር ይችላል የሚል ይህ ወሬ እሳት ሳር ላይ እንደነደደ በዓለም ሚዲያ ተቀጣጥሏል። እውነት ይሆን የሚለውን ታዲያ አብረን እንፈትሸዋለን፣ ወይስ ደግሞ ይህ ሌላው የሚዲያ ድራማ ነው የሚለውን በጥልቀት እናያለን። ለመሆኑ ይህ የሶስተኛው የዓለም ጦርነት ይጀምራል የተባለው የጥልቁ ዓለም ሚና ምን ሊሆን እንደሚችልም ደግሞ አብረን መዳሰስ ይገባናል። ጦርነቱ ምን ይመስላል? ውድመቱ ምን ያስከትላል የሚለውንም ነው አብረን የምናነሳው። እስከ መጨረሻው ደግሞ አብራችሁን ስለምትቆዩ ከወዲሁ ምስጋናችን ይድረሳችሁ። መጀመሪያ ይሄ ወሬ ከየት መጣ የሚለውን ነው የምናነሳው። በዓለም ዙሪያ ያሉ ሚዲያዎች ከማህበራዊ ሚዲያ እስከ ዋና ዋና ዜና መውጫዎች ይህንን መልእክት እያናፈሱት ነው ያሉት። አንዳንዶች ይህ የመጣው ከፖለቲካ ውጥረቶች ነው ይላሉ። እንደ ሩሲያና ዩክሬን የቻይናና የቻይና ታይዋን መጋጨት ወይም ደግሞ በምዕራቡ አለም እና በምስራቁ አለም መካከል እየጨመረ ካለው ተቃውሞ ሊሆን ይችላል እያሉ ነው። ሌሎች ደግሞ ይህ የተቀነባበረ ትርኢት ነው የአለም ህዝቦችን ብሬን ዋሽ ለማድረግ እና እንዲሁም ሰዎችን ለመቆጣጠር ለፍርሃት ለማዘጋጀት ነው የሚሉም አሉ። እስካሁን ደግሞ የተረጋገጠ ማስረጃ የለም ብለው ይናገሩም አሉ። ነገር ግን ኦፊሻሊ ወጥተው እነዚህ የሀያላን ሀገራት መንግስታት ተነጋግረዋል። ቅዳሜ ይለይለታል ተብሏል። ይሄ መሬት ላይ ያለ መረጃ ነው። ልክ እንደ አደገኛ ቫይረስ ነው ይሄ ነገር እየተሰራጨ ያለው ማለት ነው። ለእኛ ግን ጊዜያችንን እንድንዋጅበት የሚያደርግ ነው። አሁን የጥልቁን አለም ወይም ደግሞ ይሄ የተደበቀው ኃይል በጣም ጥቂቶች፣ ግን ደግሞ አለምን የሚዘውረው ኃይል፣ የጨለማው ኃይል ከዚህ ጦርነት ምን ያተርፋል የሚለውን መጀመሪያ እንፈትሻለን። ብዙዎች እንደሚያምኑት ይህ ቡድን ምናልባትም ተጽዕኖ ፈጣሪ መንግስታትን፣ ባለሀብቶችን ወይም ደግሞ ወታደራዊ የሆኑ የጦር እቃው አምራቾችን ከጦርነት እንደሚያተርፉ የጦርነቱን እልቂቱን እንደሚፈልጉት ይነገራል። ለምን ደስታ ይሰማል ተቋማቸዋል የጥልቁ አለም ብለን ስናይ መልሱ ቀላል ነው። የሚሆነው ጦርነት ለነሱ እንደ ወርቃማ ጊዜ ነው የሚያዩት፣ ወይ ደግሞ አንድ የወርቅ እንቁላል እንደምትጥል ዶሮ ነው የሚያዩት ጦርነትን ማለት ነው። ምክንያቱም የጦር መሳሪያ ሽያጭ በከፍተኛ ሁኔታ ይጨምራል፣ የሀይል ተጽዕኖ ይስፋፋል እና መደበኛው ማህበረሰብ በፍርሃት ይጨነቃሉ። ከዛም በኋላ እነዚህ የጨለማው ኃይላት እነሱ ይቆጣጠሩታል አለምን ማለት ነው እና ታዲያ ሦስተኛው የዓለም ጦርነት ቢጀመር ይሄ ለነሱ የረጅም ጊዜ እቅዳቸው መሳካት፣ ግባቸው መሳካት ሊሆን ይችላል ማለት ነው። እናንተ ለመሆኑ ምን ትላላችሁ? በዚህ ጉዳይ ላይ በጨለማው ዓለም ሀይላት ላይ ያላችሁን ሀሳብ ብታጋሩን ቆንጆ ነው። እና ሶስተኛው የዓለም ጦርነት ቢጀመር ለመሆኑ ምን ይመስላል አስባችሁ ታውቃላችሁ? ውድ ቤተሰቦቻችን፣ እስኪ የእናንተን ምልከታ አጋሩን። እያንዳንዱን አንኳር ሀሳቡን ውሰዱ እና የራሳችሁን ሀሳብ በደንብ ስጡ፣ በኩመንት መስጫው ላይ በነጻነት ማለት ነው። እና ሶስተኛ የዓለም ጦርነትን ልዩ የሚያደርገው ምንድን ነው ብላችሁ አስባችሁ ታውቃላችሁ? ምክንያቱም የመጀመሪያውና ሁለተኛው የዓለም ጦርነቶች ተከስተዋል። አንደኛና ሁለተኛ የዓለም ጦርነቶች የተከሰቱት እንግዲህ ታንክ ባንኮች ቦንቦች እና የግንባር ውጊያዎች ነበሩ። ዛሬ ላይ ግን ምንድን ነው ያለው ነው ቴክኖሎጂ የት ደርሷል። የሳይበር ጥቃቶች አሉ፣ ድሮኖች አሉ፣ አርቲፊሻል ኢንቴሊጀንስ ምናልባትም የጠፈር ጦርነትም ሊኖር ይችላል ማለት ነው። አገሮች እርስ በርሳቸው የኤሌክትሪክ መረቦችን ሊያጠፉ ይችላሉ፣ የባንክ ስርዓቶችን ሊያፈርሱ ወይም ደግሞ የኒውክሊየር መሳሪያዎችንም ሊጠቀሙ ይችላሉ ማለት ነው። እና ይህ ጦርነት ሶስተኛ የአለም ጦርነት ከተጀመረ በየቤታችን ውስጥ በስልኮቻችንና በሰማይ ላይ የሚመጡ ጥቃቶች ሊሆኑ ይችላሉ። እጃችን ላይ በያዝነው ስልክ ማለት ነው። ስለዚህ እጅግ በጣም አስፈሪ ነው የሚሆነው። እንዲህ ያለ ጦርነት ምን ያህል ፈጣን እንደሚሆን፣ ምን ያህል የዓለምን ህዝብ እንደሚፈጅ መገመት አያቅታቸውም። እና እንግዲህ ውድመቱ ይሄ ጦርነት ቢፈጠር ውጤቱ ከቀዳሚዎቹ የበለጠ አስከፊ እንደሚሆን ነው። ከአንደኛውና ከሁለተኛው የዓለም ጦርነት የበለጠ እጅግ በጣም አስከፊ ይሆናል። በሚሊዮን የሚቆጠሩ ሰዎች ሊሞቱ፣ ከተሞች ሊጠፉ፣ ኢኮኖሚዎች ሊፈርሱ ይችላሉ። የአየር ንብረት ለውጥም እንግዲህ ይህን ጦርነት ተከትሎ አሁን ካለንበት ነባራዊ ሁኔታ የበለጠ ሊባባስ ይችላል። ረሃብ ይከተላል። የሰው ልጆችም ተስፋ ሊያጡ ይችላሉ። የሰው ልጅ ደግሞ ተስፋ ካጣ ምድር ባዶ ናት እንደማለት ነው እና ነገር ግን ይህ ለጥልቁ ዓለም እጅግ በጣም አስደሳች ዜና ነው የሚሆንላቸው ማለት ነው። ምክንያቱም ይቺ ምድር የተፈጠረችው ለጥቂቶቻችን ብቻ ነው ብለው ያስባሉ እና ይሄ አዲስ ዓለም መንግስት ኒው ወርልድ ገቨርንመንት ወይም ደግሞ ኒው ወርልድ ኦርደር የሚሉትን እስከዛሬ ድረስ ሲገፉበት የነበሩትን ነገር በደንብ አሳልጠው መስራት ይችላሉ ማለት ነው ማለት ነው። በፈለጉት መንገድ አለምን ይገነቧታል ማለት ነው እና ይሄ እንግዲህ ከፍተኛ የሆነ ድንጋጤን የሚያጭር መረጃ ነው። በነገራችን ላይ እስከ ቅዳሜ የነገውን የሚያውቀው አይደለም። አሁን ያለንበትን ቀጣይ ደቂቃና ሰከንዶችን የሚያቀው እግዚአብሔር ነው። በሰው ልጆች ያለቀ ሲባል በእግዚአብሔር ደግሞ የሚጀምሩ አዳዲስ ክስተቶች አሉ። ምክንያቱም እንግዲህ እነ ዳንኤል በአንበሳ ጉድጓድ እስከሚጣሉ ድረስ እግዚአብሔር ዝም ብሎ ነበረ። ከዛስ የቀደመው አልነበረም። በጣም በርካታ የሆኑ ምሳሌዎችን ማንሳት እንችላለን። በሰው ልጆች አልቁ ስንላቸው በእግዚአብሔር የሚጀምሩ አዳዲስ አድማቶች፣ አዳዲስ ምዕራፎች ስላሉ እኛ ደግሞ ተስፋችን ስለሆነ ይህንን እንደ መረጃ ነው የምንለዋወጥበት እንጂ ልንፈራ ልንሸበር አይገባም ማለት ነው። ስለዚህ ይህ ሶስተኛ የዓለም ጦርነት ወሬ እውነት ይሆን የሚለው እና የሚዲያውን እንዲሁም የጥልቁን ዓለም ዋና ግባቸውን የሚያሳኩበት ነገር ምን ሊሆን ይችላል የሚለውን እስኪ እናንተ በኮመንት መስጫው ላይ አጋሩን። እንደዚህ በጣም የተናፈሰበት ምክንያት ከላይ ባልኳችሁ ሁኔታ ነው የሚሆነው አንዱ ውሸት ሊሆን ይችላል የዓለምን ህዝብ ለማስጨነቅና ያለውን ይሄ ተስፋ ለማስቆረጥ በፍርሀት ለመሸበር እነሱ ደግሞ እንደፈለጉ የፈለጉትን ነገር ለማድረግ አጀንዳ እንደመስጠትም ሊሆን ይችላል። ካልሆነ ደግሞ አዎ የምርም ሶስተኛውን የዓለም ጦርነትም ሊያካሂዱት ይችላል የሚሉ ግምቶች አሉ። ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ እንግዲህ ኦፊሻል የሆነ ነው ግንኙነታቸው የነበረው በደንብ ነው የተናገሩትም ነገር፣ ማህበራዊ ሚዲያ ላይ የሚወጣው ግዙፍ ሚዲያዎችም እያስተላለፉት ነበረ። ስለዚህ የፊታችን ቅዳሜ ይለይለታል ማለት ምን ማለት እንደሆነ መገመት አይከብድም ማለት ነው። አሁን ዶናልድ ትራምፕ ሀገራት ላይ ካደረጉት ጫና ታሪፍ ማለት ነው ነው ከዛም የተነሳ ከፍተኛ የሆነው ውጥረት ላይ ነው ያለችው አለማችን። በጣም ኢኮኖሚዎች እየተንኮታኮቱ ነው ያሉት። ስለዚህ ይሄ ወደ ሶስተኛው የዓለም ጦርነት እንዲነሳ ገፊ ምክንያት ይሆናል እየተባለ ነው ማለት ነው። እንግዲህ በተለይ ደግሞ ዶናልድ ትራምፕ አሁን በአሜሪካና በኢራን መካከል ያለውን ውጥረት ከፍ እንዲል ያደረገ መሪ ነው። ትራምፕ ሰሞኑን እያወጣ ያለው ታሪፍ፣ ከኢራን ጋር እየጨመረ የመጣው ውጥረት በጣም አይሏል። እና እነዚህ ሁለት ክስተቶች ናቸው አለማችን ወደ ትልቅ ቀውስ የሚወስዷት እየተባለ ነው ያለው ማለት ነው። መጀመሪያ ትራምፕ እና የታሪፍ ድራማው ምንድን ነው? በቅርቡ ትራምፕ እንደገና ወደ ታሪፍ ጦርነት ነው የተመለሰው። በተለይ ደግሞ ቻይናን፣ ካናዳን፣ ሜክሲኮን ኢላማ በማድረግ ትራምፕ እንደሚለው ይህ የአሜሪካ ኢኮኖሚን ለማጠንከር የሀገር ውስጥ ስራዎችን ለመፍጠር ነው ነው ያለው። ነገር ግን ተቺዎች ይሄ የዋጋ ጭማሪ፣ የንግድ መቋረጥ፣ ምናልባትም የዓለም ኢኮኖሚ መንኮታኮትን ሊያመጣ ይችላል ይላሉ። ቻይና ቀድሞውንም ምላሽ ልትሰጥ እንደምትችል ነው እየተነገረ ያለው። ይህም የንግድ ጦርነት ወደ ተጨማሪ ውጥረት ነው ሊያድግ ይችላል እየተባለ ያለው ወደ ሀምሳ አንድ ሀገሮች ላይ ደግሞ በተለይ ትኩረት ተደርጓል፣ ኢትዮጵያችንን ጨምሮ ማለት ነው። የትራምፕ ተግባር ድፍረት ነው ልንለው ብቻ አንችልም፣ እጅግ አደገኛ እርምጃ እንደሆነ ነው እኔ በግሌ የሚሰማኝ ማለት ነው። ወደ ኢራን ስንመጣ ትራምፕ ከኢራን ጋር ያለውን ግንኙነት በጭራሽ የተረጋጋ አላደረገውም። በአሁኑ ማለት ነው ከኒውክለር ስምምነት መውጣቱ፣ ማዕቀቦች፣ እና ይሄ በመካከለኛው ምስራቅ ያለውን ወታደራዊ መጠንከር እነዚህ ሁሉ ከኢራን ጋር ያለውን ውጥረት እንደ እሳት አቀጣጥለውታል ማለት ነው እና ሰሞኑን እንግዲህ በኢራን እና በእስራኤል መካከል ያለውን ግጭት መባባሱ እንዲሁም ደግሞ ፋርስ ባህረ ሰላጤ ያሉ ክስተቶች ነገሮችን ወደ ተጨማሪ ፍንዳታ እንደሚያስኬዱ ነው የሚያሳዩት። አንዳንዶች ይህ ወደ ትልቅ ጦርነት ሊያመራ ይችላል። በተለይ አሜሪካ እና ኢራን ፊት ለፊት ቢጋጩ የሚፈጠረው በጣም ከባድ ነው የሚሆነው ማለት ነው። ይህ ግጭት ወደ ሶስተኛ የዓለም ጦርነት እንደሚያመራ ነው እየተነገረ ያለው። እነዚህ ሁለት ነገሮች ታሪፍ እና ኢራን የተለያዩ ጉዳዮች ናቸው አይደለም? ነገር ግን የሚያገናኛቸው ነገር አለ፣ የዓለም መረጋጋት። ታሪፎች ኢኮኖሚዎችን ካዳከመ አገሮች ተስፋ ቢስ ሆነ ወደ ግጭት ሊያመሩ ይችላሉ ማለት ነውና በተመሳሳይ ከኢራን ጋር ያለው ውጥረት በመካከለኛው ምስራቅ እሳት ከፈጠረ የነዳጅ ዋጋ መጨመር የንግድ መስመሮች መዘጋት የተጨማሪ ሀገሮች መግባት ሊከሰት ይችላል ማለት ነው ምክንያቱም አሁን ዩክሬንና ሩሲያ እንኳን ሲጋጩ በነሱ መካከል ብቻ አልነበረም አደለ ጦርነቱ መላው አለም በሚባል ደረጃ ወታደርን በመላክ ሌሎችም የጦር መሳሪያዎች እርዳታዎችን ግማሹ ማዕቀብን በመጣል በጣም ብዙ ሀገራት ተሳታፊ ነበሩ አደለ ሀገሮች ጦርነት ሲከፍቱ የሁለት ሀገሮች ብቻ ጉዳ አይሆንም መላው ዓለምን ይነካል። እና ይህ ሁሉ ተጣምሮ ታዲያ ወደ ታላቅ የሆነ ቀውስ ነው ዓለምን የሚወስዳት፣ ወይም ደግሞ ትራምፕ ይህንን ሁሉ ለመቆጣጠር እቅድ አለው ወይ የሚልም ጥያቄ ያስነሳል። ምክንያቱም አሜሪካን ልዕለ ሀያል አሁን ከነበረችበት ወይ ከቀድሞ ስሟ የተሻለ ሀያል እናደርጋታለን ብሎ ነው። አሁን ትራምፕ እየሄደበት ያለው መንገድ ግን ያው ልክ እንዳልሆነ ነው አገራት አሁን እየተንጫጩ ያሉት። ስለዚህ ትራምፕ ታሪፎችን እየጣለ ከኢራን ጋር ውጥረት እየጨመረ ዓለም ወዴት እንደምትሄድ ዛሬ ላይ ሆነን እንደዚህ ነው ልንል አንችልም። ተወሰነ ቀን ልዩነት ነገሮች ሊቀለበሱ ይችላሉ። እንግዲህ የፊታችን ቅዳሜ ነው የሚለይለት ብሏል ትራምፕ። ስለዚህ ይሄ ማህበራዊ ሚዲያውን ግዙፍ ትልልቅ የሚዲያ ተቋማት ማለትም ይሄ ሜይንስትሪም ሚዲያውን ጨምሮ በዚህ ነገር ላይ በጣም ትኩረታቸውን አድርገው እየሰሩ ነው ያሉት ማለት ነው። ስለዚህ ለእኛ ግን ለኢትዮጵያውያን ግን ነገሮችን ሁሉ የምናሸንፈው በጸሎት ስለሆነ ወደ ቀደመ ማንነታችን ተመልሰን ወደ ቀደመ ኢትዮጵያችን ወደምትጠራበት ልዕልናዋ ከፍ ባለ መልኩ በጾም በጸሎት ይህንን ነገር መዋጋት እንዳለብን ነው ለእኔ የሚሰማ የሰማኝ ምክንያቱም እኛ እጅ ላይ ያለ ምንም ነገር ስለሌለ እግዚአብሔር ነገሮችን መቀልበስ ስለሚችል ወደ እግዚአብሔር ከመጮህ ውጭ ምንም ማድረግ አንችልም። በነገራችን ላይ ቅዳሜ፣ የፊታችን ቅዳሜ በጣም በታላቅ ፍርሃት እየተጠበቀች ያለች ቀናት፣ ምክንያቱም ሦስተኛው የዓለም ጦርነት ሊከፈት ይችላል ተብሎ በስጋት እየተጠበቀ ያለ ቀን ነው ማለት ነው። ይህም ማለት እንግዲህ ከሁለት ቀን በኋላ ይሄ አሁን በየቦታው ላይ የተቀጣጠለው እሳት ይለይለታል ነው እየተባለ ያለው። ቅዳሜን መላው ዓለም በሚባል ደረጃ በጉጉት ነው እየተጠበቀ ያለው። ዶናልድ ትራምፕ እና ኔታንያሁ በነገራችን ላይ በጣም ብዙ ጊዜ ይገናኛሉ፣ እና ብዙ ጊዜ ተገናኝተው የተወያዩበት ነገሮች ውጤትን ያመጣል። ውጤትን ስለሚያመጣ አሁንም ቁጭ ብለው የተወያዩበት ነገር አንድ ነገር ያፈነዳል ተብሎ ነው የተጠበቀ ያለው ማለት ነው። እና እነሱ ከቀደም የዶናልድ ትራምፕ ቀደመ ስልጣናቸው ጋም ተያይዞ የሚነሱ አንዳንድ ጉዳዮች አሉና የዚህ አሁኑ ስልጣናቸው ሳይሆን ቀደም ባለ 2017 ላይ በምርጫ አሸንፈው ዋይት ሀውስ እንግዲህ ይመሩ በነበረ ሰዓትም ከሳቸው ጋር በጣም በተደጋጋሚ ይገናኛሉ ማለት ነው እና በ2025 መጀመሪያ ላይም እንግዲህ ትራምፕ ለሁለተኛ ጊዜ ፕሬዝዳንት ሆኖ ከተሾሙ በኋላ ከኔታንያሁ ጋር ተገናኝተው ያውቃሉ ለምሳሌ ግሪክ ድረገጽ ያወጣው መረጃ አለ ካፒታል ጂአር የሚል ዘገባ ማለት ነው ኤፕሪል 5 2025 ላይ ኔታንያሁ ወደ ዋይት ሀውስ ለመጎብኘት መርሃ ግብር ተይዞ እንደነበረ አስነብቧል እና ውይይታቸውን በዋናነት በንግድ ታሪፍ የጉምሩክ ታክስ ላይ ያተኮረ እንደነበረ ነው የተገለጸው ትራምፕ በሁለተኛ የፕሬዝዳንትነት ዘመናቸው በአሜሪካ ኢኮኖሚ ላይ ተኩረ ለማድረግ ቃል ገብተው ነበረ። ይሄም እንግዲህ ከእስራኤል ጋር ያለውን የንግድ ግንኙነት የተመለከተ ማለት ነው እና በዚህ ውይይት ወቅትም ምንድነው የተነጋገሩት? የንግድ ጉዳዮች ለምሳሌ ትራምፕ በተለምዶ አሜሪካ መጀመሪያ ወይ ደግሞ አሜሪካ ፈርስት የሚለውን መርህ የሚደግፍ መሪ ነው እና ከእስራኤል ጋር ያለውን የንግድ ሚዛን ለማስተካከል ደግሞ ታሪፍ ሊጥሉ እንደሚችሉ ጠቁመው ሊሆን ይችላል እና ኔታንያሁ ደግሞ ይህ በእስራኤል ኢኮኖሚ ላይ ያለውን ተጽዕኖ ሊወያዩበት ይችላሉ። በተገናኙ ሰዓት የመካከለኛው ምስራቅ ሰላም ላይም ተወያይተዋል የሚሉ መረጃዎች አሉ። ትራምፕ በመጀመሪያ ዘመናቸው የአብርሃም ስምምነትን በመፍጠር እስራኤልን ከተለያዩ የአረብ ሀገራት ጋር አስማምተዋል። በ2025 ይህንን ስምምነት ማስፋት ወይም ደግሞ ከፍልስጤም ጋር ያለውን ግንኙነት መደራደርም ሊነሱ ይችላሉ። ሌላው በሶስተኛ የምናየው የኢራን ጉዳይ ነው። ሁለቱም መሪዎች ኢራንን እንደ ስጋት የሚመለከቷት ናት ማለት ነው እስራኤልም አሜሪካም። ትራምፕ ከኢራን ጋር ያለውን የኒውክለር ስምምነት ቀደም ሲል ያቋረጡ ነበር እና አሁን ደግሞ ጠንከራ ያለ እርምጃ ሊወስዱ እንደሚችሉ ሊያሳምኑ ይችላሉ። ስለዚህ ትራምፕ ቤንያሚን እኛ የንግድ ጉዳዮችን መጠንቀቅ አለብን ብለው ይለዋል። ቤንያሚን ማለት ነው እኔ ታሪፍ ልጥል እችላለሁ፣ ነገር ግን ይሄ በፍጥነት ይፈታል። ምናልባትም እንግዲህ ቅዳሜ ተብሎ የታቀደለት ነገር ከዚህም ጋር የተያያዘ ነው እየተባለ ነው። ኔታንያሁ እኔም ከአሜሪካ ጋር ጠንካራ ግንኙነት ፈልጋለሁ፣ ነገር ግን ታሪፍ በእስራኤል ኢኮኖሚ ላይ ተፅዕኖ ሊያሳድር ይችላል። እንዴት እናደርገዋለን ብለዋቸዋል። ትራምፕም እኔ ሁሉንም ነገር አስተካክላለሁ፣ ኢራንን እንቆጣጠራለን፣ ሰላም እንፈጥራለን እና ንግድም ይሻሻላል ብለዋል። እንግዲህ ይሄንን ነገር ነው ወደ ቅዳሜ ያደረጉት ይመስለኛል። ምክንያቱም ከተናገሩት ነገር አንጻር ማለት ነው የትራምፕ እና ኔታንያሁ ውይይት ብዙ ጊዜ ታዲያ ተግባራዊ ውጤቶችን ስለሚያመጣ ሁን ቅዳሜ የተባለውም ታችን ቅዳሜ ማለት ነው። አንድ ነገር እንደሚያፈነዳ እየተጠበቀ ነው። ለምሳሌ በመጀመሪያ ዘመናቸው ትራምፕ የአሜሪካን ኤምባሲ ወደ ኢየሩሳሌም በማዛወር የእስራኤልን ድጋፍ አሳይተዋል። በ2025 ደግሞ ይህ ውይይት በንግድ በሰላም ወይ ደግሞ በወታደራዊ ትብብር ላይ አዲስ ስምምነትም ሊያስከትል ይችላል ማለት ነው። ቅዳሜ ለይለታል የተባለው ነገር ማለት ነው። እና ስለዚህ እንግዲህ ውይይቱ ትራምፕና በኔታንያሁ የተደረገው ውይይት ቅዳሜ አዲስ ምዕራፍን ለዓለም ይከፍታል ብሎ የተጠበቀ ነው። አብዛኞቹ ግን ምናልባትም ሀገራቱ ወደ ሀምሳ አንድ በላይ በነገራችን ላይ የሩሲያ ላይ ታሪፍ አልተጣለባትም። ይህንንም በሌላ ዝግጅት የምንፈትሽ ይሆናል። እነዚህ ሁሉ ሀገራት ታሪፍ ሲጣልባቸው የንግድ ሽርክና እናት ከአሜሪካ ጋር ሩሲያ አይደለ ግን አልተጣለባትም ለምን የሚለውን እንግዲህ ሰፋ ያለ መረጃ ስለሆነ በሚቀጥለው ዝግጅት ለማየት እንሞክራለን። እና ስለዚህ እነዚህ ሀገራትም ሊያምፁ ይችላሉ። ለማንኛውም እንግዲህ እግዚአብሔር ቅዳሜ ሰው ይበለን። ቅዳሜ የሚለይለት ይሆናል። አለም ግን አቅጣጫዋን እንግዲህ ወይ ባለችበት ትቀጥ ጥላለች ወይ ደግሞ አቅጣጫ ቀያሪ ነገር ሊከሰት ይችላል እየተባለ ነው ያለው። እናንተ ደግሞ በዚህ ጉዳይ ላይ ያላችሁን ሀሳብ፣ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ተቆዩልን።